ሰላም፣ ሰላም የቻናል ቤተሰቦች እንዴት ናችሁ? በሰላማችሁ ይብዛ። ዛሬ ቃል ምስረታ የመጣሁበት ፊደል ከጓደኞቻችሁ ጋር ከቤተሰቦቻችሁ ጋር እንዴት ሰላም እንደምትበባሉ እና ሰላም ስትበባሉ ሰላም ሲሏችሁ ቤተሰቦቻችሁ ወይም ጓደኞቻችሁ እናንተ እንዴት መመለስ እንዳለባችሁ እናንተ ደግሞ ሰላም ማለት እንዴት እንዳለባችሁ የሚያሳይ ፊደል እርዘም እርዘም ያለ ፊደል ይዘ መጥቻለሁ ማለት ነው። አብራችሁ እየጻፋችሁ እና አብራችሁ ከኔ ጋር እያነበባችሁ ትከታተላላችሁ ማለት ነው። ትንሽ እርዘም ያለ ቢሆንም ጀማሪዎች ከኔ ጋር አብራችሁ እያነበባችሁ። ትንሽ እርዘም ያለ ነው፣ የሰላምታ መቀያየሪያ የሚሆን ቪዲዮ ነው። ትንሽ እርዘም ያለ ነው። አብራችሁ ከኔ ጋር ትቆጥራላችሁ፣ ታነባላችሁ ማለት ነው። እስክሪፕቶ ከያዛችሁ ደግሞ ትጽፉትና ቀጣይ ቀን ደግሞ ደግማችሁ ደግሞ ታነቡታላችሁ ማለት ነው። ከዚያ ሰው እንዴት ሰላም ማለት እንዳለባቸው ሰላም ስሏችሁ ደግሞ እናንተ እንዴት መመለስ እንዳለባችሁ በደንብ በዚህ ጋር ታዩታላችሁ ማለት ነው። አሁን አብረን እናነባለን። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆዩ። እሺ አነባለሁ ከዚህ ጋር ምን ይላል? እንኳን እንኳን እንኳን አደረሳችሁ እኔ እንኳን አደረሳችሁ። በአንድ ላይ እንኳን አደረሳችሁ። ከዚያ በዚያው ተራ በጥቁር የተጻፈው ደግሞ ምን ይላል? እንኳን ይላል እንኳን አብሮ አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አደረሳችሁ ስትባሉ፣ እንኳን አብሮ አደረሰን ትላላችሁ ማለት ነው። እሺ፣ ቀጥሎ ደግሞ ደህና ደህና ሰነበታችሁ ደህና ሰነበታችሁ ደህና ሰነበታችሁ ሲሏችሁ ጓደኞቻችሁ ወይም ቤተሰብ እናንተ ምን ትላላችሁ? ፈጣሪ ይመስገን፣ ፈጣሪ ይመስገን ትላላችሁ ማለት ነው። ፈጣሪ ይመስገን ብላችሁ ትመልሳላችሁ ማለት ነው። ወይም እናንተ አሁን ሌላ ሰው ደህና ሰነበታችሁ ማለት ስትፈልጉ እነሱ ምን ይሏችኋል? ፈጣሪ ይመስገን ብለው ይመልሳሉ ማለት ነው። ፈጣሪ ይመስገን። እሺ በሶስተኛ ደረጃ በዓል በዓል በዓል እንዴት ነው ቢሏችሁ በዓል እንዴት ነው ቢሏችሁ እናንተ አሪፍ ነው አሪፍ ነው ከናንተስ ከናንንተስ ከናንንተስ አሪፍ ነው ከናንተስ ብላችሁ ትመልሳላችሁ ማለት ነው። እናንተ ብትጠይቁ ደግሞ እነሱ አሪፍ ነው ከናንተስ ብለው ይመልሳሉ ማለት ነው። የሚመልሱት አካል ማለት ነው። እሺ በአራተኛ ደረጃ ከኛ ይላል ከኛ ጋር ከኛ ጋር ቆንጆ ነው። ከኛ ጋር ቆንጆ ነው። ከኛ ጋር ቆንጆ ነው የሚለውን ደግሞ እሺ፣ ይመቻችሁ፣ እሺ፣ ይመቻችሁ፣ እሺ፣ ይመቻችሁ ትላላችሁ ማለት ነው። እሺ፣ ከዛ በአምስተኛ ደረጃ ዛሬ ዛሬ የት ናችሁ፣ ዛሬ የት ናችሁ ብሎ ቢጠይቋችሁ እናንተ ቤተሰብ ጋ ነን፣ ቤተሰብ ጋ ነን ቤተሰብ ጋር ነን። ዛሬ የት ናችሁ ቢሏችሁ ቤተሰብ ጋር ነን ትላላችሁ ማለት ነው። እሺ በስድስተኛው ቡና እንጠጣ፣ ቡና እንጠጣ፣ ቡና እንጠጣ ቢሏችሁ፣ ጠጡ፣ የተባረከ ይሁን፣ ጠጡ፣ ጠናጡ ጠጡ፣ የተባረከ ይሁን፣ ጠጡ፣ የተባረከ ይሁን ብላችሁ ትመልሳላችሁ ማለት ነው። እሺ በመጨረሻው ቻው ደህና ዋል ቻው ደህና ዋል ስትመልሱ፣ እሺ እናመሰግናለን። እሺ እናመሰግናለን። እሺ እናመሰግናለን ቻው ደህና ዋል ወይ ዋሉ ቢሆን፣ እሺ እናመሰግናለን ብላችሁ ትመልሳላችሁ። ብትሉ ደግሞ እንደዚያ ብለው ይመልሱላችኋል ማለት ነው። ይሄ የሰላምታ መቀያየሪያ ሰላምታ የምትለዋውጡበት ነው። እርዘም እርዘም ያለ ነው። ቃል ለምትመሰርቱ ፊደል ጀማሪ የሆናችሁ ተማሪዎች ትንሽ ረዘም ቢልም አብራችሁ ከኔ ጋር ተከታታይ ብታዳምጡትና አብራችሁ ብትቆጥሩት በደንብ ሌላውን ሁሉም ታነባላችሁ ማለት ነው። ዛሬ ይዤላችሁ የመጣው ቪዲዮ ይህን የሚመስል ነበረ። እናንተ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁና በደንብ አድርጋችሁ ከኔ ጋር እየቆጠራችሁ መከታተል ትችላላችሁ ማለት ነው። በውስጥ መስመር መማር የምትፈልጉ በውስጥ መስመር፣ በኢሞ፣ በቴሌግራም፣ በዋትሳፕ እናስጠናለን። ደውሉልን፣ መማር ከፈለጋችሁ እናስተምራለን። ከዚያ ባለፈ ግን እዚህ የሚለቀውን ቪዲዮ ተከታታይ የሚለቀውን ቪዲዮ እየገባችሁ ቆዩ፣ ትማሩበታላችሁ። በዚህም በቻናሉ መከታተል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ተከታተሉ፣ የሚለቀው ቪዲዮ እንዲደርሳችሁ። የቻናሉ ቤተሰብ የሆናችሁ ደግሞ ላይክ እያደረጋችሁ ተከታተሉ ማለት ነው። የዛሬ ቪዲዮ ይህን ይመስላል። መልካም ቆዩ፣ በሌላ ቪዲዮ እስከምመለስ፣ ሰላም።